አናንያ አዛሪያ፣ ሚሳኤል፣ ሲድራቅ ሚሳቅና አብደናጎ እነዚህ ሶስቱ ወጣቶች እግዚአብሔርን በእሳት ውስጥ ሆነው ያመሰገኑበት ይትባረክ እግዚአብሔር አምላከ አበዊ አበዊ ነው። ለማመስገን ቅድመ ሁኔታ ይሄ እነዚህ ሶስቱ ሕፃናት በምርኮ ነው የሄዱት። ሁላችንም እንደምናውቀው ተማርከው ነው ወደ ፋርስ ባቢሎን የወረዱት ከእስራኤል አገር ማለት ነው። በቤተ መንግስቱ ውስጥ ግን ተማርከው እግዚአብሔር ሞገስ ሆኗቸው ማለት ነፃ የትምህርት ዕድል አገኙ። ከቤተመንግስቱ ቀለብ እየተሰፈረላቸው እንዲማሩ ተደረገ። ሶስት አለ። ይህ ስኮላርሺፕ የሚለው መንፈስ ወይም አሳብ የመጣው በዛ ነው። በስደት እያሉ እግዚአብሔር ሞገሶ ናቸው ነፃ የትምህርት ዕድል አገኙ እና ከንጉሱ መብልና መጠጥ እንዲሄድላቸው ተፈቀደ። ከቤተ መንግስት ንጉሱ የሚመገበው ከዛ ይሄ ተፈቅዶላቸዋል። ትምህርት የትምህርት ዕድል አግኝታቸዋል። ምግብም ቀለብም ተሰፍሮላቸዋል። ተባሉ። ጥሩ ነው፣ ትምህርቱን እንማራለን ምግቡ ግን ይቅርብን። ከቤተ መንግስት ማዕድ አንካፈልም። ለኛ ጥራጥሬና ውሃ ብቻ ስጠን፣ ጥሬና ውሃ ብቻ ስጠን እና በዚህ እንማራለን 3 ዓመት ሁኔታዎች ያቀይሯቸው፣ ያሉበት ሁኔታ አልቀየራቸው። የሚገርም እኮ እነሱ እንደሚበሉት መብላት፣ እነሱ እንደሚደሰቱት መደሰት ይችሉ ነበር። ከማላ አደረጉትም። ወሮቻቸው በስደት ያሉት ተማርከው ነው። ሀገራቸው ችግር ላይ ናት። እነሱ ምንም እንኳን በቸርነቱ ታጥረው ቢኖሩ። ግን እንደ ወገኖቻቸው ሆኖ መኖር የፈለጉት እናስበዋለን አስቧለን እግዚአብሔር ሞልቶልናል አሁን ችግር የለውም ማለት በጾም በጸሎት እንጠይቀዋለን ወደ ሀገራችን እስከሚመልሰን ድረስ ቤተ መንግስቱ ውስጥ ብንሆንም ግን ይሄ እኛ ቦታ አይደለም ከእግዚአብሔር ጋር ነው መኖር የምንፈልገው አንመገብም ይህን አለ ሜልዳር ይባላል የትምህርት ቤቱ ዲን ማለት ነው ወይም ሀላፊ ሀላፊነቱ የተሰጠው አይ ይሄማ አይሆንም አላቸው እናንተ ጥራጥሬ እየበላችሁ ብትከሱ ፊታችሁ ቢጠቁር ኃላፊነቱ የተሰጠው ለኔ ነው። ትንቢተ ዳንኤል ምዕራፍ 3 አንብቡት። የተሰጠው ኃላፊነት ለኔ ነው። ንጉሱ ዝቅ ብሎ ባቴን ከፍ ብሎ አንገቴን ብሎ ያሰናብተኛል። ስለዚህ ፊታችሁ መጥቆር የለበትም፣ ሰውነታችሁ መክሳት የለበትም። የቤተ መንግስቱ ምግብ ትበላላችሁ አላችሁ። ችግር ይሄ ነው አሉት። አዎ ይሄ ከሆነ ችግር ነው። አስር ቀን ብቻ ፈትነን አንተ ደብቀን ለሌሎቹ ሳትናገር ምግቡን እየተቀበልክ ለኛ የሰጠህ እያስመሰልክ ለኛ ግን ሽምብራውንና ውሃውን ብቻ እየሰጠህን፣ አስር ቀን ሞክርንና የቤተ መንግስቱን ምግብ የሚበሉትንና እኛ እኛ አስተያየናል። ደሳ ነው በሚስጥር ስለሆነ የእሱንም ነፃነት አልተጋፉት የራስ ጉዳይ አላለችም። አስር ቀን ለነሱ ሽምብራውን እየሰጠ ሌሎቹ የቤተ መንግስት ምግብ እየተመገቡ አስር ቀን ጠበቅ፣ አወጣቸው። መጽሐፉን አንብቡት። ከንጉሱ መብልና መጠጥ ከበሉት ይልቅ የእነሱ ፊት የሚገርም እኮ ነው። አእምሮ ሰውነታቸው ወፍሮ ታየ። ሽምብራውን ያወፈራቸው አይደለም፣ የእግዚአብሔር ቸርነት ነው። እኛ አሁን በምንበላው ነው የምንኖረው፣ በእግዚአብሔር ቸርነት ነው፣ በእግዚአብሔር በረከት፣ እንደ ኢትዮጵያ ነባራዊ ሁኔታ ማለት ነው። የእግዚአብሔር ቸርነት ነው። ሌሎቹ እኮ ይደነቃሉ በጣም። እንዴት ሆነ እንደምንኖር? የእግዚር የእግዚአብሔር ቸርነቱ ነው። አይውሰድብን በእውነት ይሄን ቸርነት። ዝም ብሎ አይደለም ቅዱስ ገብርኤል መጥቶ እሳት ውስጥ የገባላቸው ከመጀመሪያ ጀምሮ ሲማሩ እንደዚህ ነው የተማሩት። እሳት ውስጥ ከመጣላቸው በፊት የክፉ ቀን ከመምጣቱ በፊት አብረው ነበሩ። አብሯቸው የነበረው እግዚአብሔር ነው የመጣው እንጂ አብሯቸው ያልነበረው ሲወረወሩ አይደለም የመጣው። አብሯቸው የነበረው እግዚአብሔር ነው ያዳናቸው። በጣም የሚገርም እንደ ሁኔታው አይደለም የሚያመልኩት። ንጉሱ ፊት ቀረቡ፣ ሾሟቸዋል፣ ሸልሟቸዋል። የአውራጃ ገዢዎች ናቸው። አስተምሯቸዋል፣ አብልቶ አጠጥቶ። በምርኮ ነው የመጡት መጤናቸው ክብር ሰጥቶ አኑሯቸዋል። ሦስት ዓመት የትምህርት እድል አግኝተው ተምረው ተመርቀው በዛ ሀገር ባለስልጣን ሆነዋል። ትልቅ የበዓል የጣዖት በዓል ላይ ግን ንጉሱ ለሚያመልከው ለሚሰግድለት ጣዖት አንሰግድማል ይሉኝታ ነው በደንብ በይሉኝታ መታጠር ይችሉ ነበር። ያበላቸው ያጠጣቸው፣ ሌሎቹ ሲታሰሩ፣ ሌሎቹ ሲሰቃዩ፣ በክብር አስተምሮ በወግ በማዕረግ አስመርቆ የሾማቸውን ሰው እንዴት አልታዘዝም ይሉታል። እንደ ንጉሷ አጎንብሱ ነው እንጂ እኛ ገና ቃል የተገባልን አበል ሳናገኝ አይደለም። እንደ ቤተ ክርስቲያን የምንዘምትባት የሆነ አካል ሰምስሞን የሆነ ነገር ሲነግራ በሱ ተስፋ አይደለም። እንደ ቤተክርስቲያን የምንረግማት መጣ ምንም ሳናገኝ እኮ ምንም ሳንሆን ከሆነ ሰው ጎን ቆመን ፎቶ ከተነሳ በቃ አለን በአንድ ግር ያቆምን የሚመስል ያሉት አርጎላቸው ዞር በል ከዚያው አንሰግድም። አንተ ላቆምከው መስሎ ሁኔታዎች አይቀይሯቸው። የሀገሪቷ ነባራዊ ሁኔታ ያንን አይፈቅድም እኮ ህዝቡ በሙሉ ተሰብስቧል። ዱራ በሚባል ሜዳ ላይ ባለሥልጣን የቀረ የለም። ብቻቸውን ሶስቱ ብቻ ያውም በሰዋገ፣ በጣም ይገርሙ ናቸው። የምን ሁኔታ የራሷ ጉዳይ ሀገሪቷ፣ የራሱ ጉዳይ ንጉሱ። ምንም የቀይራቸው የለም ብቻቸውን ናቸው። አልሰግድም። መጀመሪያ አልጮሁም፣ አልደነፉ ሁሉም ሲሰግድ እነሱ ቆመው ያ ስርዓቱን ይመለከታሉ። ነገር ሰሪዎች ሄዱና እረ እነዚህ ሰዎች እኮ አይሰግዱም አሉት ለንጉስ ያስተማርካቸው፣ ያበላቸው፣ ያጠጣቸው፣ የሾምካቸው። እንደዚህም የሚያረጉም ሰዎች አሉ አይደል? እባክህ ብለን የምንደራደረው ከነሱ ጋር አተባችን ምን በጥ ሰዎች የለን ለእንጀራችን ብለን መስሪያ ቤቱ እኮ ሳይነግረን ነው ሳያዘን፣ ለታይታ ለተሪዮ ብለን ማለት የሌለ ነገር ምን ሰራ ሰዎች አለ ምንም ሳንባል ዞር በል ከዚህ ያሉት ሄዱ። ንጉሱ ፊት ቀረቡ። እውነት ነው የተነገረ ነገር? አዎ ንጉሱ ያሉት። እንዴት ነው ማሰብሩት? እኛን ስግድ። ለምን? እግዚአብሔር የሚባል አምላክ አለን። በጣም የሚደንቁ ናቸው። ይሄ ኮንዲሽናል ወይም እንደሁኔታው አይደለም። የሚያምኑ እግዚአብሔር አሁን ሁኔታው አይፈቅድም ቆይ ቀስ ብዬ አላሉም። እንደዚህ ነው ያሏቸው። ንጉሱ አስፈራርቷቸዋል በጣም በሚገርም መልኩ ማለት ነው። አስደንግጧቸዋል አሁንም ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው ባትሰግዱ ግን በዚያም ጊዜ በሚነደው እሳት እቶን ውስጥ ትጣላላችሁ። ከእጄ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው ይላል እንዴት ሰው አይፈራም እንደዚህ ንጉሱ እየደነፋ እሳቱ ነዶ እያዩት በጣም በሚደንቅ መልኩ ማለት ነው ከእጄ የሚያድናችሁ ማን ነው አላቸው ይላል እንደዚህ አሉት። የምናመልከው አምላካችን ከሚነደው ከእቶኑ እሳት ያድነን ዘንድ ይችላል። ያድነናል አይደለም ያሉት። በጣም የሚገርሙ ናቸው እኮ ማዳን ይችላል ያሉት። እኛ አዘው አድነን ብለን ለምንድን ነው ያላዳምከን? ብለን ማን ከሰው ከፈለገ ግን ምን ማድረግ ይችላል? ማዳን ይችላል፣ ይችላል። አይምስል ማዳን ይችላል፣ ማዳን ይችላል ያድነናል ከእጅ ያድነናል። ከእጄ ማን ያድናቸዋል? እንደዚህ የሚሉ ሰዎች አሉ። ግድ የለም እግዚአብሔር ያድናል፣ ያድናል። አነግሮ አይደለም የሚያድና ማዳን ይችላል። ይሄ ብቻ አይደለም፣ ሶስት ነገር የነገሩት። አንደኛ የሚያመልኩትን አምላክ ገለጹ፣ የምናመልከው አምላካችን እግዚአብሔር ስሙን ጠርተው በአደባባይ ጣዖት በሚመለክበት የጣዖት በዓል በሚከበርበት ቦታ ላይ እግዚአብሔር ብለው ስንቶቹ ይሸማቀቃሉ። እግዚአብሔር ለማለት ስንቶቹ ይሸማቀቃሉ። አጠገባቸው የሆነ ሰው ካለ እግዚአብሔር ብሎ ለመጥራት ቤተክርስቲያን ለመሳለፍ የሚሸማቀቁ ሰዎች አሉ። ሳይላቸው እኮ ነው፣ ምንም ሳይላቸው እሱን ለማስደሰት ብቻ ለመመሳሰል የሚሞክሩ ሰዎች አሉ። ፊት ለፊት ነገሩት። አንደኛ የሚያመልኩትን እግዚአብሔር ነገሩት። ሁለተኛ እንደሚያድናቸው መሰከሩ። ሊያድነን ይችላል። ግን ሦስተኛ ወደፊት ከሚሆነው ያድነናል አይደለም ያሉት። ከዚህ እሳት ላይ እያዩት እሳቱ ማለት ነው። እሳቱ እየነደደ ነው። እንደውም እጥፍ እንዲነድ እንዲቀጣጠል አዘዘ። እየተመለከቱት እሳቱ ቢነድ ነጎድጓዱ ቢሰማ ብርቃቸው ድንቃቸው አይደለም። ከዚህ እሳት አው ያድነናል። ከሚታይ ወደፊት አይደለም ይጠብቀናል አይደለም። ከዚህ ከሚታየው እሳት ያድነናል። የሚገርሙ ናቸው። በጣም የሚገርመው ግርም ምን እንደሆነ ታውቃላችሁ? ያድነናል ብቻ አይደለም ያሉት። ባያድነንም ማለት የሚገርመው፣ እሱ የሁኔታ ሰዎች አለመሆናቸው። የምታውቁት በዚህ ሲያድነን ብቻ ነው የምናመሰግነው አይደለም። አያድነና ባያድነንም፣ ባያድነንም ማለት ምን ማለት ነው? ተጠራጥረውት አይደለም። ትንቢተ ዳንኤል ምዕራፍ 3 ቁጥር 18 ላይ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድ እወቅ። ከእጄ ማን ያድናቸዋል? ስላልክ በዚህ ነገር አንመልስልህ። ሌላ ዘመድ አንጠራለህ። ደሞ ከእጄ ማን ያድናቸዋል? ስላልክ ላንተ ጣዖት አንሰግድ። ባያድነንም ማለት ምን ማለት ነው? ማዳንና አለ ማዳን የሱ ፈቃድ ነው፣ ያው የእግዚአብሔር ፈቃዱ ነው። እኛ ስላዘዝ ነው አይደል? ባያድነንም ማለት ፈቃዱ ሆኖ ወይ ኃጢአታችን በስቶ እኛ በምናውቀው ኃጢአት፣ በማናውቀው ኃጢአት፣ እሱ በሚያቀው ኃጢአት በእሳት ተቃጥለን እንድንሞት ፈልጎ ከሆነ በእሳት ተቃጥለን ብንሞትም ግን አንተ ላቆምከው ምስል አንሰግድም። ምክንያቱም በነፍሳችን ያድለናል። መከራው ቢመጣም አንተ ላቆምከው ምስል አንሰግድም። ብንራብም፣ ብንጠማም፣ ቢከፋንም፣ ብናዝንም በፍጹም በአንተ አምላክነት አንደረድርም። ሁኔታዎች ያቀይሩንም አንተ ስለለቀከላ አይደለም። ብትገለንም ነው ከእጅ ባንድንም የእግዚአብሔር ፈቃዱ ሆኖ ላቆምከው ምስል አንሰግድም። ማዳም አለማዳም የእሱ ድርሻ ነው። ሰው እንዴት ወደ እሳት ውስጥ እየገባ እግዚአብሔርን ያመሰግናል? ሰው እንዴት እሳት ውስጥ ይዘምራል? ሰው እንዴት ብቻውን በአደባባይ በንጉሥ ፊት የሚያመልከውን እግዚአብሔር እየገለጠ ሞት ተደግሶለት በዚህ ልክ እንዴት በድፍረት ይናገራል? ይሄ የሚሆነው ሁኔታዎች ወይም ሁኔታዎችም ካላመለከ ወይም እንደ ሁኔታዎች የሚያመልክ ካልሆነ ለዚህ ነው። አመሰገኑት ይትባረክ እግዚአብሔር አምላከ አበዊነ አባቶቻችን አምላክ እግዚአብሔር ይመስገን። ስቡሕ ውእቱ ወልዑል ውእቱ ለዓለም፣ እሱ ለዘላለም ምስጉን ነው የተባረከም ነው ይመስገን ብለው ያመሰገኑበት ነው። እንዲህ እያሉ ወደ እሳቱ ወረወሯቸው። ደረጃዎቹን ተመልከቱ። አንደኛ አስፈራርቷቸዋል። ሁለተኛ እሳቱ ሲነድ እያዩ ነው። ሶስተኛ እሰሯቸዋል። ታሰሩ። አሁን ሰው እዚህ ጋር ይደነግጣል። ሁኔታው አሁን እየከፋ መጥቷል። ይሄ ሁኔታ ሊያስክድ ይችላል። አሰሯቸው፣ አሰሯቸው። እሱ ብቻ ተሸከሟቸው። አሁን ወደ እሳቱ እየሄዱ ነው። እነሱ ግን አልተቀየሩ። ይገርም። ምንም ሁኔታ አይቀይራቸው በቃ ቆርጠዋላ። እሳቱ እሳት ውስጥ ተጥለን ብንሞትም በነፍስ ወደ ማዶም እንሄደው ብሏል። ወደ እግዚአብሔር ምንም በእነሱ በህሊናቸው ሞተዋል አለ። ከእግዚአብሔር ጋር ለመኖር ጓግቷል። ወደ እሳቱ ወረወራቸው። በጣም የሚደንቃችሁ ወደ እሳቱ ሲወረወሯቸው ተሸክመው የወረወሯቸው ሰዎች ተቃጠሉ። በእሳቱ ተለብልበው ሞቱ ይል ይገርም እኮ እነሱ እሳት ውስጥ ሲጣሉ ይሄ ፈጣን መልአክ ቅዱስ ገብርኤል ታዞ በቅጽበት እሳት ውስጥ ተገኙ። ምንድን ነው የሚለው ድርሳኑ፣ እሳቱን መታው ይላል። የሚገርም እሳታዊው መልአክ ምድራዊውን እሳት መታው። እሳቱ ለነሱ እየታየ ነው፣ ግን በነሱ ላይ ስልጣን የለውም። አንዳንዶቹ እሳት ነው የሚያዩት፣ በዙሪያ ያለውም ሰው እሳት ነው የሚያዩት። እሳቱ ግን በነሱ ላይ ስልጣን የለውም። ውሃ ሆነ የምንለው ተአምሩን ለመግለጽ ነው እንጂ ወደ ውሃነት አልተቀየረም። እየነደደ ነው። እዛ እሳት ውስጥ ሆነው ነው ይሄ ሰለስቱ ደቂቅ የነሱ መዝሙር ብለን የምናነበውን የምንደግመውን ከዳይቱ ጋር ማለት ነው የደረሱት፣ እሳት ውስጥ ሆነው እንደ ሁኔታው አልነበረ የሚያመልኩት። እሳት ውስጥ ሆነው የደረሱት ነው የአባቶቻችን የቅዱሳን የነ አብርሃም የነ ይስሐቅ፣ የነ ያዕቆብ አምላክ ይመስገን። ለምን? ምስጉን ስለሆነ ምስጉን ነውና የተመሰገነ ይሁን። ልዑል ነው የከበረ ይሁን። እሱ መጀመሪያም ምስጉን ስለሆነ ነው የምናመሰግነው፣ ይሄ ስለተደረገልን አይደለም። ስለዚህ እንደ ሁኔታው እንዳናመልክ አደራችን፣ እንደ ሁኔታው እንዳናመሰግን። እንደ ሁኔታው አይደለም ቤተ ክርስቲያን መምጣት ያለብን። ሁኔታው የራሱ ጉዳይ። እንደ ሁኔታው አይደለም። ራት ሲኖረን እና ሳይኖረን አይደለም። ቤት ስንርቅና ስንቀርብ አይደለም። እንደ እግዚአብሔር ፈቃድ ነው እግዚአብሔር ፈቅዶልናል ሁልጊዜም በእግዚአብሔር ፊት ሁልጊዜም ጊዜም በእግዚአብሔር ቤት መገኘት አለብን። ሁልጊዜም ጊዜም እግዚአብሔርን ማመስገን አለብን። እግዚአብሔርን ለማመስገን የምናስቀምደው ቅድመ ሁኔታ የለም እንደ ሁኔታው ከማምለክ እንደ ሁኔታው ከመገዛት እግዚአብሔር በቸርነቱ ይጠብቀን